ሰላም ጤና ይስጥልን፣ የዩቲዩባችን ተከታታዮች ይህ በክርስትና በሀገርና በታሪክ ላይ የሚያጠነጥን ኦርቶፒያቲዩብ ነው። ስራዎቻችን ቶሎቶሎ ይደርሱት ዘንድ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። ዛሬ የምንመለከተው በየአመቱ ሰኔ 12 ቀን የሚከበረውን የሊቀ መልአኩ ቅዱስ ሚካኤል ክብረ በዓል ነው። በሰኔ ወር በ12ተኛው ቀን የፍጡነ ረድኤት ቅዱስ ሚካኤል ክብረ በዓል ስለምን ይከበራል ቢሉ ቅዱሳት መጻሕፍት እንዲህ ይላሉ። አንድ ቅዱስ ሚካኤል በመላእክት ላይ የተሾመበት ወይም ሊቀ መልአክ የሆነበት ቀን ስለሆነ። ሁለት በግብፅ ቀዳሚ የሆነው በስሙ ሕንፃ ቤተ ክርስቲያን የተሠራበትና ቅዳሴ ቤቱ የከበረበት ስለሆነ። ሦስት ኢትዮጵያዊው ንጉሥ ወቅዱስ ላሊበላን በክብር ያሳረገበት ቀን ስለሆነ። አራት ለሰው ልጆች ሁሉ ከሌሎች እለታት በተለየ ምህረትን የሚለምንበት ቀን ስለሆነ እንዲሁም ዛሬ የምናነሳው ቅድስት አፎሚያን ስለረዳት ይሆናል። ሊቃውንት አባቶቻችን እግዚአብሔር በገለጠላቸው ብራና ፍቀው ቀለም በጥብጠው ካተበው ካቆዩልን ስንክሳራችን ተነግሮ የማያልቀው የእግዚአብሔር ባለሟል የቅዱስ ሚካኤልን ገቢረ ተአምራት ለዛሬ ይህንን ልንነግራችሁ ወደድን። አብራችሁን ቆዩ። በዚህች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚስቱ የቅድስት አፎሚያ የእረፍቷ መታሰቢያ ሆነ። ይህ ሰው በየወሩ ሦስት በዓላቶችን እያከበረ ነው ነው። እነኚህም ክብር ድባውና የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ በየወሩ 29፣ የመቤታችን የቅድስት ድንግል ማርያም መታሰቢያ በየወሩ 21፣ የከበረ የመላእክት አለቃ የሆነው የቅዱስ ሚካኤል በዓል መታሰቢያ በየወሩ 12 ናቸው። የሚሞትበትም ጊዜ ሲቃረብ እርሱ ሲሠራ የነበረውን ምጽዋት፣ ይልቁንም እኚህን ሦስቱን በዓላት እንዳታስታጉል ሚስቱን ቅድስት አፎሚያን አዘዛት። እሷም የከበረ የመልአኩ የሚካኤልን ስዕል ያስልላት ዘንድ ባሏን ለመነችው። እርሱም አሰርቶ ሰጣትና በቤቱ ውስጥ በክብር አኖረችው። ባሏም ካረፈ በኋላ ባሏ ያዘዛትን መሥራት ጀመረች። ሰይጣን ግን ቀናባት። በመበለት ሴትም መኖክሲት መስሎ ከእርሷ ጋር ተነጋገረ። እንዲህም አላት፦ እኔ አዝንልሻለሁ፣ እራራልሻለሁ። ገንዘብሽ ሳያልቅ የልጅነትሽ ወራትም ሳያልፍ አግብተሽ ልጁ ልጅ ያላት ባልሽ መንግሥተ ሰማያት ወርሷል፣ ምጽዋትም አያሻውም ማለት። አፎሚያም እንዲህ ብላ መለሰችለት እኔ ከሌላ ሰው ጋር ላለገናኝ በእግዚአብሔር ፊት ቃል ኪዳን አድርጌያለሁ። ርግቦችና መንጢጦች እንኳን ሌላ ባላ አያውቁ። በእግዚአብሔር አራያ ከተፈጠሩ ሰዎች ይህ ሊሆን እንዴት ይገባል? ምክሩንም ባልሰማች ጊዜ አራያው ለውጦ በላዋ ላይ ጮኸባት እንዲህም አላት፣ እኔ በሌላ ጊዜ እመጣለሁ። እርሷም የከበረ የመልአኩ የሚካኤልን ስዕል ይዛ አሳደደችው። ግን አስተማረኝ፣ ኃጢአትን ሰበዛ ነፍሴ እንዳትኮነ ተይ ከዚህ በኋላ ሰኔ 12 የከበረ የመልአኩ የቅዱስ ሚካኤል በዓል በሚከበርበት ዕለት እርሷም የበዓሉ ዝግጅት ስታደርግ ሳለች ብርሃናዊ መልአክ መስሎ መጣ። አፎሚያ ሆይ ሰላም ላንቺ ይሁን፣ እኔ የመልአክ አለቃ ቅዱስ ሚካኤል ነኝ። ጌታ ወደ አንቺ ልኮኛልና እርሱ ይህንን መመጽወትሽን ትተሽ ለአንድ ምዕመን ሚስቶኝ ዘንድ ጌታ አዙሻል። ባል የሌላት ሴት መልህቅ የሌለው መርከብ እንደምትመስል እወቂ። እንደ አብርሃምና እንደ ዳዊት፣ እንደ ያዕቆብም እንደ እርሱ ያሉ ብዙ ሴቶች እንዳገቡ እግዚአብሔርን ደስ እንዳሰኙ ከብሉይ ኪዳን መጽሐፍ ጥቅሶችን ያመጣላት ጀመር። ቅድስት አፎሚያም መልሳ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ከአንተ ጋር ወዴት አለ? የንጉሥ ጭፍራ የሆነ ሁሉ የንጉሡን ማኅተም ሳይዝ ወደ ሌላ ቦታ ሄድምና አለችው። ሰይጣኑም ይህን በሰማ ጊዜ መልኩ ተለወጠና አነቃት። እርሷም ወደ ከበረው መልአክቱ ቅዱስ ሚካኤል ጮኸች። ወዲያውኑ ደርሶ አዳናት። ያንንም ሰይጣን ይዞ ይቀጣው ጀመር። ሰይጣኑም ጮኸ። ማረኝ ያለ ጊዜ አታጥፋኝ፣ እግዚአብሔር እስከ ዓለም ፍጻሜ ታግሷልና እያለ ለመነ ነው። ከዚያም ተወውና አባረረ። የከበረ መልአክ ሚካኤል እንዲህ አላት፣ በጽጥ አፎሚያ ሆይ ሂደሽ ከቤትሽ ሥራ አዘጋጂ፣ አንቺ ዛሬ ከዚህ ዓለም በሞት ትለያለሽና እነሆ እግዚአብሔር አይን ያላየውን ጆሮም ያልሰማውን በሰው ልብም ያልታሰበውን አዘጋጅቶልሻል። ይህንም ብሎ ሰላምታ ሰጥታት ወደ ሰማያትም አረገ። ስጋዬ እንዳይጎድል በላም እንዳይረግመኝ ተራዳዩ መላክ ከፊት የቆመ የባሉም ዝግጅት እንደሚገባ ከፈጸመች በኋላ ወደ ኤጲስቆጶሱና ወደ ካህናቱ ሁሉ ላከች። ወደ እርሷን በመጡ ጊዜ ለድሆችና ለጦም አዳሪዎች ስጧቸው ዘንድ ገንዘቧን ሁሉ አስረከበቻቸው። ከዚህ በኋላ ተነስታ ጸለየች። የከበረ የመልአኩ የቅዱስ ሚካኤልን ስዕል አንስታ ታቅፋ ሳመችው። ያን ጊዜ በሰላም አረፈች። እግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማር። የዚህ የከበረ መልአክ ቅዱስ ሚካኤል የረድኤቱ ኃይል ሁላችንም የክርስቲያን ወገኖች ይጠብቀን ለዘላለሙም አሜን። ውድ ተከታዮቻችን፣ እንኳን ለቅዱስ ሚካኤል ዓመታዊ በዓል አደረሳችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሚወዷቸውም ያጋሩ።